አንዳንዶቹ ኑሯቸው የማይለውጥ ይመስላቸዋል። ማለት የተረገሙ ያህል ጓደኞቿ ያድጋሉ፣ ያድጋሉ፣ ያድጋሉ። ሁል ጊዜ ጊዜን ሲያስቡ ይህ ጊዜ ለእኔ ምንድን ነው ብሎ መጠየቅ መሰራበት ነው፣ መማርበት ነው፣ ትራቭል ማረግበት ነው፣ ማጠናበት ነው ጊዜ አለ። የልባችን መሻትም የሆነበት ጊዜ አለ። አትቸኩኝ እንጂ ቀድመሽ የማይሆን ነገር ውስጥ አትግቢ እንጂ ያንቺን የሆነ ሰው በጊዜው አምላክ ነው የሚያመጣው፣ ግን በጊዜው ይመጣል። ይሄም ማያልፍ ይመስላቸዋል፣ ያልፋል። ጊዜ በልባችን የምንመኛቸው የልባችን መሻት የሆኑ ነገሮች አሉ። እንፈልጋቸዋለን፣ በጣም አጥብቀን የምንፈልጋቸው። ምክንያቱም ጊዜ ከፍ ያደርግና ጊዜ ደሞ ሊጥል ይችላል፣ ሲጥል ደሞ መጥፎ ነው። እና አራት ጓደኛሞች ናቸው። ከዓመታት ከብዙ ዓመት በፊት ነው አራቱም የቢዝነስ ሰዎች ናቸው፣ እና ሶስቱ በጣም ሰክሰስፉል ሆነዋል። አዳዲስ ስራ ይጀምራሉ፣ ግሮሰሪ፣ ሌላ በላይ በላዩ ይጨምራሉ። ከአራቱ ግን አንዱ ይታገላል። እንዲህ ጋራጅ ይከፍታል፣ አንድ ጊዜ ብረት ቤት ይከፍታል፣ ይከስራል። ምን ይላል እና አንድ ቀን አገኘሁት። ሳገኘው እንዴት ነው ስራ አልኩት፣ ጥሩ ነው አለኝ። ጥሩ ነው። ከዛ የጓደኞቹንም አነሳና ያቺ የተረገመችዋን በለስ ታውቃት ታውቃታለህ አለኝ ጌታ የረገማት በለስ አዎ አልኩት እሷ በለስ እኮ ማለት ነው ይነኛል ምን አልኩት እሷ በለስ አይሆንልኝም እኮ አላፈራም ማለት ተመልከታቸው እነሱ ተሳክቶላቸዋል እኔ ግን አይሆንልኝ አይሳካልኝም ማለት ከዛ እንዴ እንደሱማ ማለት አትችልም ልክ አይደለም ብዬ ትንሽ እንደ እንደ አይነት ያሉ ሰዎች ላይ ደግሞ መከራከር አትችይም ግን እንደሱ አይደለም። አልኩት እና ትንሽ ምለውን ብየው ተለያየ አይን ከሰባት ዓመት ነው እንዲህ በኋላ አገኘሁት። ሴም ፐርሰን ቦሌ ጫፉ ላይ ነው ያገኘሁት። የመጨረሻ ሌተስት መኪና ይዟል፣ ሌተስት ላንድ ክሩዘር ይዟል። ከዛ ሰላም አለኝ። በጣም ደስተኛ ነው፣ በጣም ደስ ብሎታል። ከዛ እንዴት ነው ስራ አልኩት። አንድ የውጭ ሀገር ካምፓኒ መጥቶ እኔን ወኪላቸው አድርገውኛል፣ እና በጣም ያም ብሌስድ አለ። አሁን ይኸውልህ ባለፈው ሳምንት ስብሰባ ነበረ። ይሄ መኪና እኮ ብቻ አይደለም አዲስ ቢኤም ደብሊው ጊፍት ሰጡኛል። የት ነው የምትኖረው? አልኩት። ሁሉ ሰፈር ነው የምኖረው፣ ግራውንድ ፕላስ ፋይቭ ቤት ሰርቻለሁ አለ። እና አንዱ ላይ እኖርበታለሁ፣ ሌላውን አከራይቸዋለሁ። ሚገርም ነው ዋው፣ በጣም ደስ ይላል አልኩት። ፎቅ ደግሞ እኮ ሰርቻለሁ አለኝ። አሁን እኔ በለሷን አስተውሻታለሁ፣ ግን አላነሳውበትም አላነሳውበትም። እዛ ግን እየተገረምኩ እያየሁት እዛ ጋራዥ ትንሽዬ ከፍቶ ሲታገል የነበረው ከዛ አሁን ደግሞ ተለውጦ የሚፈልገው ነገር ሁሉ ሆኖለት ቤቱ ኢማጂን፣ ግራውንድ ፕላስ ፋይቭ ቢልዲንግ ነው እና ከላይ ይኖራል፣ ሌላውን አከራይቱ፣ ሌላ ህንፃ አለው፣ መኪናዎች አሉት፣ ገንዘቡ። ጊዜ ይለወጣል። ጊዜ ይለውጣል። አሁን ከተመልካቾቻችን አንዳንዶቹ ኑሯቸው የማይለውጥ ይመስላቸዋል። ማለት የተረገሙ ያህል ጓደኞቿ ያድጋሉ ያድጋሉ ያድጋሉ። የእሱ ጓደኞች አብረው የተማሩት ሌላ ቦታ ናቸው እሱ አይንቀሳቀስም፣ እና እኔማ እንደ የማይሆን ነገር ነው የማለት ነገር ይሰማቸዋል። ጊዜ ግን ይለውጣል። ጊቭ ኢት ታይም ጊዜ ስጫ ጊዜ ለውጣል፣ ስንል ፈጣሪ ነው የሚለውጠው የሚያደርገው እግዚአብሔር ነው። ግን በጊዜ ሂደት ውስጥ ግን ሰዎች ኑሯቸው ይለወጣል። ያን ያህል ተረግም ያለው እስኪሉ ድረስ የተመረሩበት ኑሮ እና የተሰማቸው የመበለጥ ስሜት ተስተካክሎ ሌላ ጊዜ ስታገኛቸው ተለውጦ ታገኛቸዋለሽ። በጣም ይህም ማለታችን ጊዜ በልባችን የምንመኛቸው የልባችን መሻት የሆኑ ነገሮች አሉ እንፈልጋቸዋለን አምኖ ጥብቀን የምንፈልጋቸው ግን አይሆኑም እና የልብ መሻት ይኖረናል። አሁን ዛሬም ከተመልካቾቻችን ጋር ስለሆነ የልባቸው መሻት ዲዛየር ኦፍ ዮር ሀርት ነው የሚለው። የልብ መሻት ማለት የማትናገሪው ሁሉ ሊሆን ይችላል። አውጥተሽ የማትናገሪ ሊሆን ይችላል። ግን ልብሽ ግን ይመኘዋል። ልብሽ ይፈልገዋል። እና ደግሞ አይሄድም። ያ መሻት አይሄድም። ዝም ብሎ ውስጥሽ አለ። መፈለግንም ማድረግንም ስለሚል ነው እና። ጊዜ አለ። የልባችን መሻትም የሚሆንበት ጊዜ አለ። የልባችንም መሻት ያልጠየቅነው እንኳን ሊሆን ይችላል። ፈጣሪን ግን የለመንሽውን ይሰጥሻል፣ ያለመንሽውን ደግሞ በልብሽ የተመኘሽውን ደግሞ እሱንም ስለሚያነብ ይሰጥሻል እና በጊዜው የልብ መሻት ይሰጣል። ግን አሁን ስለ አንቺ ስላሳለፍሽው መከራ ንገሪኝ ብልሽ ትጀምሪና ይቀልብሻል። እንደዛ ነው የሆነው ብልሽ ትተይዋለሽ። እንደዛ ነው የሆነው አጭሩ ነግረሽ በሰዓቱ እኮ ያስለቀሰሽ፣ በሰዓቱ እሳት ነው የሚለበልብ፣ እሳት ነው መከራ። እሱ የዛ ሰዓት ያን ያህል ያስለቀሰው መከራ ነው ነገሮ የተለውጠው እዛ ሳገኘው ግን ይሄ እንዳለፈው ውሃ ትረሰዋለህ እንደሚል ይህ ውሃ ሲያልፍ ያየሽውን ደግመሽ አታዩም አይደለም። ልክ እንደዛ አልፏል ረስቶታል። እዛ ጊዜ ስለው አዎ ብሎ ለማስታወስ ነው የሞከር። ተመልካቾቻችን መከራ ውስጥ ያሉ አሉ ይኖራሉ። ደፍነት ይሄ ማያልፍ ይመስላቸዋል። ያልፋል። ለዛውም ሲያልፍ ይረሱታል። ላስታውሱት ነው ለወሬ ራሱ እስክትረሱ ድረስ ያልፋል። እና ጊዜ ስጭው ጊቭ ኢት ታይም። መከራም ያልፋል። ካለፈ በኋላ ለማስታወስ እንኳን ስትሞክሪ ያስቸግራል ለማለት ነው። ከዛ በጣም ገረመኝና አንድ መዝሙረኛው ዳዊት ያለው ቃል ነበር። ኃጥእን እንደ ሊባኖስ ዝግባ ለምልሞ አየሁት ይላል ማኃጢአተኛውን እንደ ሊባኖስ ዝግባ ለምለሙ አየሁት ይላል። ስመለስ ግን አጣሁት ይላል እንደ ዛፍ እኮ ያደገውን ነገር ነው። ዛፈን ኢማጂን አድጊና፣ ስመለስ ግን አጣሁት ይልና ፈለኩት ይላል አላገኘሁትም። ማለት በጣም ፓወርፉሉ ይሆናሉ ጠላቶችሽ፣ የሚነሱብሽ ሰዎች እንደ ዛፍ እንደ ዝግባ ትልቅ ይሆናሉ። ጊዜ ሰጫቸው ከጊዜ በኋላ ስትመለሽ የሉም። ዛፉ የለም። የት አሉ ብለሽ ብትፈልጊያቸው አታገኛቸው። በዛ ሰዓት ግን አትዋጊያቸው። በዛ ሰዓት መልስ አትስጫቸው። በዛ ሰዓት እነሱ የሚያረጉትን ነገር ለማድረግ አትሞክሪ። የሚሰድቡሽ ከሆነ መልሰሽ አትስደቢያቸው። ክፉ ጽሑፍ የሚጽፉብሽ ከሆነ መልሰሽ ክፉ ጽሑፍ አትጻፊባቸው። አንቺ ለፈጣሪ ስጅና መንገድሽን ሂጂ። ከተወሰነ ጊዜ በኋላ ዞር ብለሽ ፈልጊያቸው የሉ አጣሁት ይላል። እንደውም ፈለግኩት የለማል አጣሁት ይላል እና ጊዜ ተቃዋሚዎችን ጸጥ ያሰኛል ወይም ዞር ያረጋቸዋል ማለት ነው። ስለዚህ እንግዲህ ለጊዜና ለፈጣሪ ሰተን አንዳንዴ ዝም የምንላቸው ነገሮች አሉ ማለት ነው። ማስረዳት ያለብን ቦታዎች ካልሆኑ በስተቀር እሱ ስለጻፈብኝ እኔም ልጻፍበት፣ እሱ ፕሮግራም ስለሰራብኝ እኔም ፕሮግራም ልስራበት ብለሽ መነሳት የለብሽም። እለፊና ሂጂ። ፈቀቅ ብለሽ ሂጂ። ስትሄጂ ይጠፋል እነሱ ላይ፣ ወይ ደግሞ ይለወጡና ወዳጆች ይሆናሉ። ስለአንቺ ጥሩ ነገር ሲናገሩ ታገኛቸዋለሽ። እና እንደዛ ነው ጊዜ ትክክለኛውን ሰው ያመጣል። አትቸኩኝ እንጂ ቀድመሽማ የማይሆን ነገር ውስጥ አትግቢ እንጂ። ያንቺን የሆነ ሰው በጊዜው አምላክ ነው የሚያመጣው፣ ግን በጊዜው ይመጣል። ተመልካቾቻችን ውስጥ የሚጠብቁ ይኖራሉ። ለምሳሌ ትዳር እንዲመጣ የሚጠብቁ ይኖራሉ። የተለያየ ነገር የሚጠብቁ አሉ። ጊዜ ስጡት። ጊቪ ታይም ዌይት። ከዛስ ደራይት ፐርሰን ይመጣል። እና ደግሞ ነፍሳችሁ ነፍስሽ ታውቃለች፣ ትክክለኛ ሰው ሲመጣ። አንዳንዴ እኮ ዲኮ ለወስዳት እየፈለግኩ እኮ ግን ውስጤ ኔ አይደለችም፣ አንተ አይደለችም ይለኝ ነገር አለ የሌላ ሰውነች። እና ለእናንተም የራሳችሁ የሆነ ሰው፣ ትክክለኛ ሰው፣ ደራይት ፐርሰን ይመጣል። ለተመልካቾች ማለት እንፈልገው ይሄ ነው። ሁሉ ጊዜ ጊዜን ሲያስቡ ይሄ ጊዜ ለኔ ምንድነው ብሎ መጠየቅ መሰራበት ነው መማርበት ነው ትራቭል ማረግበት ነው ማጠናበት ነው ብሎ መጠየቅ። የምትማርበት ጊዜ ላይ አትጨፍር፣ እንደው መጨፈር ካለ በኋላ ይደርሳል። ይሄ አሁን አሁን የምማርበት ጊዜ ነው፣ ኦ ይሄ ለኔ ያሁን የስራ ጊዜ ነው ብሎ ጊዜን መለየትና ያንን ጊዜ ደግሞ በትክክል ውጤታማ በሆነ ጊዜውን ለይቶ ውጤታማ በሆነ መንገድ መጠቀም ያስፈልግ። ሲዝን ሲመጣ ያ ሲዝን ለእኔ ምንድን ነው? ለምሳሌ አንዲት ሴት አላገባችም እንበልና ትዳር እየጠበቀች ነው። ወይም አንድ ወንድ አለ ትዳር እየጠበቀ ነው። አሁን ትዳር የለም አይደል? አዎ። ልጆች የሉም አይደል? አሁን ማንበቢያ ጊዜ ነው፣ ተጠቀምበት ቢልድ አድርግ። አሁን ተማርበት፣ አንብብበት፣ ተዘጋጅበት። ፕሪፓር ዩርሰልፍ ከዛስ ሚስት ስትመጣ ልጆች ሲመጡ ምናምን በቂ ጊዜ ላይኖር ኖር ይችላል። መማሪያ የምትማሪበት ጊዜ የምታነቢበትም ጊዜ ሊያጠር ይችላል። አሁን ግን ኮምፕሌን ከማረግ ትደር ዘገየ ብሎ ኮምፕሌን ከማድረግ ጊዜውን ማንበቢያ፣ መማሪያ፣ መስሪያ ማድረግ በአግባቡ መጠቀም የመጣውን ሲዝን ተገቢ ነው ማለት ነው። በጊዜ ውብ አድርጎ ሰራው ይላል። የቀድሞ ለሁሉም ጊዜ አለው የሚለው ነው። ለሁሉም ሲዝን አለው። ይሄ ደግሞ በጊዜ ውብ አድርጎ ሰራው ደግሞ የሌላ ሰው ምሳሌ ልንገር። ካሊፎርኒያ ነበር አንድ ወጣት ወጣት ነበር እና ትምህርት ላይ ያለ ሰው ነበር። ትምህርት ላይ ያለ ሰው እና አንዲት ልጅን ለትዳር ፈለጋት እና ለትዳር ጠየቃት መንፈሳዊ አካባቢ ስለሆነ ያው በመንፈሳዊ ቋንቋ ነው የጠየቃት። ከዛ እሷ ደግሞ ዌልቱዱ ደህና ኑሮ አላቸው ከሚባሉ ቤተሰብ ነች እና ሄዳ ለእናቷ ነገረቻቸው። ለእናቷ ስትነግራቸው ልጁን ያውቁታል እና እናትየዋ አለቀሱ፣ በጣም አለቀሱ። እንዴት ይሆናል ለምን ብለው ነው እሱ እግዚአብሔር ተናገረኝ ስላለ እንዴት ልጄን እንዴት እንድለሱ እንዴት ትሰጣለህ ነው፣ ለቅሶ የነበረው። ከዛ በጣም አዘኑ ምናምን። በኋላ ነገርየው መሆን የነበረበት ነበርና ተጋቡ። ያ ልጅ ማስትሬቱን ሰራ፣ ፒኤችዲውን ሰራ፣ ዶክተር ሆነ፣ ኢንተርናሽናል ሰው ሆነ። ኢንተርናሽናል ሰው ጊዜ የሚሰጣቸው እድል አለ ለሰዎች። ጊዜ የሰጣቸው እድል አለ በተለያየ መንገድ። በሀብት ሊሆን ይችላል፣ በዝና ሊሆን ይችላል፣ በተለያየ መንገድ ጊዜ የሚሰጣቸው እድል አለ። ያ ጊዜ እድል ሲሰጥሽ መጠቀቅ ያስፈልጋል። ያንን ዝና በትክክል መጠቀም፣ አለመኩራት፣ ትሁት መሆን፣ ሌሎችን አለመናቅ፣ እንደዚህ ወደታች ሰዎችን ቁልቁል አለመመልከት ወይም ደግሞ የሆነ ሰውዬ ምናምን አውቃለሁ ብለሽ ደግሞ ስልጣን ተጠቅመች ሰዎችን ለመጉዳት አለመሞከር ያስፈልጋል። ምክንያቱም ጊዜ ከፍ ያደርግና ጊዜ ደግሞ ሊጥል ይችላል። ሲጥል ደግሞ መጥፎ ነው። ካከበርሽው ሲዝንሽ በመጣ ጊዜ ትሁት ከሆንሽ፣ ማትታበይ ከሆነ ሌሎችን ማትንቂ ከሆነ ህዝብን፣ በተለይ በተለይ ህዝብ ላይ ንቀት ከመጣ ውድቀት የሚመጣ ህዝብን መናቅ ከመጣ ህዝብን ማትንቂ ከሆነ ጊዜሽን አውቀሽ በትህትና የምትራመጂ ከሆነና በአገልጋይነት መንፈስ ከተምላለሽ የሁሉ ጊዜ ምርጫ ትሆኛለች። ከዛ እንደማትወርጅም ቾይስ ኦፍ ኦል ጄነሬሽንስ ያለሁ የጊዜው ምርጫ ትሆኛለች እና እሱን ደግሞ መጠንቀቅ ማለት ነው።